ሙስሊም ያልሆኑ አካላት ሙስሊሙን ለማደናገር እንደ ጥያቄ የሚያነሱዋል። በሱረቱል አዕራፍ ቁጥር 179 አሁን ባነበብነው የቁርአን አንቀጽ መሰረት ሰዎችም ጅኖችም ለጀሃነም እሳት ከሆነ የተፈጠሩት ለምንድነው እናንተ የምትለፉት? በቃ አላህ የፈጠራችሁ ለጀሃነም ነው። ቀኑ ደረሰም አልደረሰም ቁጭ ብላችሁ በሐዘን ያንን ዕጣ ፈንታችሁን ለምን አትጠብቁም? አይነት ነገር ግልጽ ነው። እቺ የቃላት ሽወዳ ትባላለች። ቃሉን አንብበው ሳይሆን አምታተው ያቀረቡት ጥያቄ ነው። ጌታ አላህ በዚህ የቁርአን አንቀጽ ላይ ሰውንም ጅኒንም ለእሳት ፈጠርኩ ብሎ አልተናገረም። ደግሞም ለእሳት አይደለም ዓላማው ለምን አላማማ እንደፈጠረ ሱረቱ ዛሪያት ቁጥር 56 ላይ በግልጽ ነግሮናል። ወማ ኸለቅቱል ጅነ ወል ኢንሳ ኢላ ሊያዕቡዱን ያለው ሰዎችንም ጅኖችንም ነው ያለው አጠቃላይ ሁሉን ማለት ነው እኔን ሊያመልኩ እኔን በብቸኝነት ሊገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት ትልቁ የፈጠረበት ዓላማው ዒባደትሁ አዘወጀል። እሱን ማመለኩ ነው። ለዛ ነው ከመሐከላችን ሰዎችን መርጦ የመረጣቸውን ነቢያትና ሩሱል አድርጎ የላከልን በተለያየ ዘመንና ስፍራ፣ ቀደምት መለኮታዊ መጻሕፍትንም የህይወት መመሪያ አድርጎ ያወረደልን። ለዚህ ዓላማ ሲል ነው ነቢያት መላካቸው፣ መጻሕፍት መውረዳቸው። ዓላማው ትክክለኛ አምልኮ ከሐሰተኛው እንዲለይ ሰው የተፈጠረበትን ዓላማ ከግብን ያሳካ ነው። ስለዚህ ለዒባዳ የተፈጠርንበት ዓላማ ነው። ጀነትና ጀሃነም ደግሞ ግቡ ነው፣ ሃያው ነው። መጨረሻ ላይ ውጤቱ ግን ምንድነው ከተባለ ሰዎች ሁሉ የተፈጠሩበትን ዓላማ አውቀው በዛ ዓላማ ኑሮው ቢሆንም ማኖረው ሁሉም ሰው የት ይገባ ነበር?

የፈጠረን አንድ ጌታ ነው። የአንድ ሰው የአደም ዝርያ ነን። ከእምነት አንጻር ግን ለሁለት ተከፈልን። ፈሚንኩም ካፊር፣ ከናንተ ውስጥ ካሃዲ አለ፣ ከናንተ ውስጥ አማኝ አለ አለ። አሁን ለካሃዲዎች ምንድን ነው ድግሱ? ጀሃነም እሳት ነው። ለአማኞች ደግሞ ጀነት ነው። ለሁለቱም ነዋሪን አዘጋጅቷል ማለት ነው። እዚህ የቁርአን አንቀጽ ላይ ታራ ምንድነው ያለው? ወለቀድ ዘራአና ሊጀሃነም በእርግጥም ለጀሃነም ፈጠርን አለና ምን አለ? አናስ ወልጅን አላለማ ሰዎችና ጅኖችን አላለም ከሲራ ሚነል ጂን ወልኢንስ ያለው ከጅኖችና ከሰዎች ብዙዎቹን ለጀሃነም ፈጠርን አለ። ይሄ ማለት መፍሁሙ ምንድ ነው? ከሰዎች ከሰዎችና ከጂኒዎች ብዙዎቹ ደግሞ ለምን ተፈጥረዋል? ለጀሃነም ሳይሆን ለጀነት ተፈጥረዋል ማለት ነው፣ ግልጽ ነው። ምናልባት እዚ ጋር አሁንም የቃላት ሽወዳ እንዳይጠቀሙባችሁ ብዙዎቹን ለጀሃነም ፈጥረናል ካለ ጥቂቶቹን ለምን አንልም ለጀነት? እነሱንስ ለምን ብዙዎች እንላለን ሲባል ብዙዎችና አብዛኞች ይለያያል። ቋንቋ ተረዱ። ቃሉ ያለው ወለቀድ ዘራእና ሊጀሃነመ ከሢረን ነው ያለው። አክሰረሁም አላለም። አክሰረሁም ቢል ኖረው ኖሮ አብዛኛዎቹ እንል ነበር። አብዛኛዎቹ ለእሳት ተፈጥረዋል። ከዛስ ቀሊል ጥቂቶቹ ለጀነት እንል ነበር። ያለው ከሢረን ነው፣ አብዛኛዎቹን ሳይሆን ብዙዎችን ነው ያለው። ስለዚህ ብዙ ሰዎች የጥፋት ሰው ከሆኑ ሌሎች ብዙዎች ደግሞ ምን መሆን ይችላሉ? የጀነት መሆን ይችላሉ። ሁለት ብዙዎች የግድ ጥቂት ለመባል ሌላኛው ምን መሆን አለበት ካሉ አብዛኛው ነው እንጂ ብዙ አይደለም። አብዛኛው ከተባለ የተቀረው ምን ይባላል? ጥቂቱ ይባላል። ብዙዎች ከተባለ ግን የተቀረውንም ብዙ ለማለት የሚከለክለን ነገር የለም። ሁለት ተፎካካሪ ፓርቲዎች በሀገራችን ቢኖሩ ተውት፣ ፓርቲው ይቅር፣ ስለዲን አይደል የምናወራው። በእኛ በጀማዓ እንምጣ። በዚህ በኩል ሱናን የሚከተሉ በሰለፎች መስመር ላይ ያሉ ሰለፊ ያቂዳና አቂዳቸው ያደረጉ በኢትዮጵያ ውስጥ 10 20 ሚሊዮን ወንድምና አህቶች ሰዎች ቢኖሩ አላህ ያብዛቸውና እነዚህ አስርና ሃያ ሚሊዮን ብዙ ናቸው ወይስ ትንሽ? ብዙዎች ናቸው። በተቃራኒው ደግሞ በሌላ መስመር ላይ ሂደው በቢድዓ በጥመት መንገድ ላይ የሚጓዙ 10 20 ሚሊየን ደግሞ ሙስሊሞች ቢኖሩ አላህ ከጥመት ይጠብቀን፣ እነሱስ ብዙ ናቸው ጥቂት? ስለዚህ ብዙ ሱንዮች እንዳሉ ሁላ ብዙ ቢድዓዮችም አሉ ማለት ይችላል። ለሁለቱም ብዙ ግን አብዛኛው ሱንይ ነው ካልንስ። ሙብተዲዑ ጥቂት ነው፣ አብዛኛው ይሄ ደግሞ አረብኛው ላይ አክፈር የሚለው ነው። ለምሳሌ ወላ ተጂዱ አክሰረሁም ሻኪሪን አብዛሃኛዎቹን አመስጋኝ ሆነ አታገኛቸውም ካለ ጥቂቶች ናቸው ማለት ነው የሚያመሰግኑት፣ ብዙዎች አመስጋኝ አይደሉም። ቢሉን ቢል ኖሮስ ብዙዎች ደግሞ አመስጋኝ ይኖራሉ ማለት ይቻላል። ግልጽ ነው። ስለዚህ ጌታችን ወለቀድ ዘራእና ለጀሃነም፣ በእርግጥም ለጀሃነም ፈጥረናል ከሢረን ሚነል ጂን ወልኢንስ ከጅኖችና ከሰዎች ብዙዎችን ለጀነት ደሞ የተፈጠሩ ሌሎች ብዙ አሉ አሁን መነሳት ያለበት ጥያቄ እነዚህ ለጀሀነም የተፈጠሩት ከጅንና ከሰዎች ብዙዎች የተባሉት ለምን ይሄ ነው ጥያቄ ከሆነ አይቀር መነሳት ያለበት ሌሎቹስ ለጀነት ተፈጠሩ ቢባል ለምን አይባልም አላህ ራህማን ነዋ ቸርጌታ ነዋ ለምን መልካም ነገርን ጻፈንታቸው አደረገ ብለን አንወቅስም አእምሮ ላይ ጥያቄ የሚነሳው ብዙዎቹ ለጀሀነም የተፈጠሩት ለምንድን ነው? ለዛ አላማ ሲባል ማለት ነው ወይስ ከፍጻሜያቸው አንግል ሚለውን ነው ማየት ያለብን። የዚህ መልስ ያለው ምኑ ላይ ነው? ሊጀሃነመ የምትለዋ ላሚቷ ላይ ነው። እቺ ሀርፍ ወይም ላም ላሙ ታዕሊል ሳትሆን ላሙ ለዓቂባ ትባላለች። ፍጻሜያቸው ወደዛ እንደሚሄድ ታውቆ ለዛ የተፈጠሩ ማለት እንጂ ከመነሻው ጀሃነም እንዲገቡ ታስቦ የተዘጋጁ ማለት አይደለም። ወለቀድ ዘራእና ሊጀሃነመ በእርግጥም ለጀሃነም ፈጠርን ማለት ለዛ ዓላማ ማለት አደለም። የተፈጠሩበት ለዒባዳ ሆኖ ሳለ ያን ዒባዳ በአግባቡ ባለመፈጸማቸው ከጌታቸው መስመር በመውጣታቸውና በመካዳቸው ሰበብ ፍጻሜው ወደዛ እንደሚያደርሳቸው ታውቆ ለዛ የተፈጠሩ ማለት ነው። ላሙ ለዓቂባ በቅዱስ ቁርአን ውስጥ በዚህ መልኩ አመጣጡ ብዙ ቦታ ስለመጣ ማለት ነው። አንድ ምሳሌ እንመልከት። ሙሳን ዓለይሂ ሰላም አንስተው ያሳደጉት ፍርዓውንና ቤተሰቡ ወይ ሰራዊቱ ናቸው አደለም። ለምን ዓላማ ነው ጥያቄው፣ ለምን አሳደጉት? ከነ ፍርዓውን አንግል ስናየው ወቃለት እምራአቱ ፍርዓውን፣ የፍርዓውን ባለቤት ምን አለች? ቁረቱ አይኒ ሊ ወለች ላ ተቅቱሉሁ፣ አትግደሉት። ቁረቱ ዓይኒ ሊ ወለክ ለእኔም ለአንተም የአይን ማረፊያ ይሆናል። ምናልባት ወደፊት ያደገ ጊዜ ዓሳ አንየንፈዐና ሊጠቅመን ይከጀላል። አው ነተኺዘሁ ወለዳ ወይም ልጅ አድርገን እንይዘዋለንና አለች። እነሱ ያሳደጉበት ዓላማው ለምንድን ነበር ማለት ነው? የአይን ማረፊያ እንዲሆን፣ ወደፊት እንዲጠቅማቸው፣ ልጅ አድርገው እንዲይዙ ነው አደል። ጌታችን ግን በተቃራኒው ነገረን ወልተቐጠሁ ፊርዓውን የፊርዓውን ሰራዊቶች ሙሳ አለይህ ሰላምን አንስተው አሳደጉት። ለምን ሊየኩነ ለሁም አድወን ወሐዘነ አለ ጠላትና ትካዜ ሊሆንባቸው አለ። እነሱ ሲያነሱት ጠላት ይሁንብን ትካዜ ይሁንብን ብለው ነበር እንዴ? አይደለም። ይጠቅመናል ነው ያገለግለናል፣ ልጅ አድርገን እንይዘዋለን፣ የአይን ማረፊያ ነው። ጌታችን ታዲያ ከምን አንግል ነው ጠላትና ትካዜም የሆንባቸው ያለው? ከአቂባው አንፃር ነው ለካ ይሄን ልጅ ያሳደግኩት ነገ በእኔ ላይ ሊገለበጥብኝ ነው፣ ትላለህ አንተ መጨረሻ ላይ። ያን መጨረሻ ቀድሞ የሚያውቀው አላህ ሙሳንማ እነሱ አንስተው ያሳደጉት ነገ ጠላት ሊሆንባቸው ትካዜ ሊሆንባቸው ነው። እንደ ተባለውም ፊርዓውን ካሳደገው ለቁም ነገር ካበቃው በኋላ ለፊርዓውን መጥፋት ማን ነው ሰበብ የሆነው? ሙሳ ነው። ባህር ውስጥ እንዲሰምጥ ሰበብ የሆነው ሙሳ ነው። ለዚህ ዓላማ ነው ያሳደገው። ያለው ጌታችን የነገራትን ፍጻሜ ወዴት እንደሚወስዱ ቀድሞ ከማወቁ አንጻር ነው። እዚህ ጋም ስንመጣ እነዚህ ከጅኒና ከሰዎች ለጀሃነም የተባሉት ብቻ ሳይሆን ለጀነት የተፈጠሩትም ሁለቱም በጋራ ለአንድ ዓላማ ነበር ቀድሞ ሲፈጠሩ የነበረው። ያ ዓላማ ምንድነው? ለዒባዳ ነበር። ይሄን የተፈጠሩበትን ዒባዳ ዓላማውን ግን ሁሉም ስለማያሳኩ ብዙዎች እንደሚያሳኩት ሁላ ብዙዎች ደግሞ ከዚህ ዓላማ ውጭ እንደሚሆኑ ስለሚያውቅ እነዚህን ነው ወለቀድ ዘራእና ሊጀሃነመ ያለው። ከፍጻሜያቸው አንግል ግልጽ ነው። ስለዚህ ጌታችን ላይ ምንም እናሰማው ተቃውሞ የለም። ይበልጥ ደግሞ ግልጽም የሆነበት ምንድን ነው? ሲያቅ ኮንቴክስት ነው። ቀጥልን ደግሞ ስናነብ ያብራረዋል። እንደዚህም ብሎ አንቀጾ አልቆምማ

ላ ያፍቀሁነ ቢሃ ግን አልተገነዘቡበትም፣ ሊቀበሉ አልፈቀዱም። ወለሁም አዛኑን ጆሮ ሰጥቷቸው ነበር። አላ ላ የስመዑነ ቢሃ የማይሰሙበት ሆነ፣ ሐቅን አላዳመጡም። ወለሁም አዕዩኑን ሁለት አይኖችን ሰጥቷቸው ነበር ለእያንዳንዳቸው። ላ ዩብስሩነ ቢሃ ሐቅን ሊያዩበት አልፈቀዱም። ኡላኢከ ከልአን እንዲህ አይነቶቹ ልክ እንደ እንስሳ ናቸው። ጥሪን ይሰማል ከየት አቅጣጫ ነው የመጣው ለምን መጣው መለየት እንደማይችል እንስሳብ ብቻ ናቸው። በልሁም አደል እንደውም፣ ከእንስሳ መስመር የሳቱ የጠመሙ ናቸው። ወኡላኢከ ኡሙል ጋፊሉን ከተፈጠሩበት ዓላማ ከጌታቸው አኼራ፣ ከሚጓዙበት ጉዳይ የዘነጉ ናቸው አለ። በዚህ ሰበብ ነው አላህ አስቀድሞ ለጀሃነም አዘጋጀኋቸው ያለው እንጂ ሚነል ቢዳያ ገማ ገና ከመነሻው ሙእሚኖችም ቢሆኑ፣ በኸይር ሥራ ላይም ቢሳተፉ እኔ ግን አንዴ ለእሳት ፈጥሬያቸዋለሁ አላለም።

ሙሽሪኩን ነው አያምኑም። አላህ በልባቸው ላይ ዘጋባቸው፣ ጆሮአቸውንም ሐቅ እንዳይሰሙ ደፈነው። ወአላ አብሳርህም ግሻዋ፣ አይናቸውንም መጋረጃ አደረገው ጋረደው። ታዲያ እራሱ ከጋረደው እራሱ ልባቸውን አሁን ተመልከቷ፣ አዛ ይመስሎ ሲቀርብ እራሱ ልባቸውን ሐቅን እንዳይቀበሉ ከዘጋው፣ ሐቅን እንዳይሰሙ ጆሮአቸውን ከደፈነው፣ ነገ የውሙል ቂያማ ደግሞ ወለሁም ዓዛቡን ዓዚም ታላቅ ቅጣት ይጠብቃቸዋል ብሎ ለምን ይቀጣቸዋል? መጀመሪያውኑ ለዚህ ሁሉ የዳረጋቸው እሱ ራሱ ሆኖ ሳለ ይላል። ማነች የተዘለለቿ የመጀመሪያዋ ሰነኝ ጌታ አላህ እኮ በዚህ አንቀጽ ላይ እየተናገረ ያለው ማመን ስለሚፈልጉ እሱን መገዛትና መታዘዝ ስለሚፈልጉት አይደለም። ከመነሻው ስለ መፀኞች ነው። የቱካ ካሉ ኢነ ለዚነ ከፈሩ ብሎ እኮ ነው የጀመረው። ማመን እየቻሉ ስለ ካዱ ሰዎች ነው የሚያወራው። እነዛ የካዱ ሰዎች ሰዋኡን አለይሂም ከዚህ በኋላ በነሱ ላይ እኩል ነው። አንዘርተሁም ጀሃነም ይጠብቃቸዋል። ባካችሁ እመኑ ብለብታ

ጌታ አላህ ልባቸውን መዝጋቱ፣ ጆሮአቸውን መድፈኑ፣ አይናቸውን መጋረዱ ለነሱ ክህደት እንደ ቅጣት እንደ ውጤት ሆኖ የሚመጣ እንጂ ለመካዳቸው እንደ ምክንያት ሆኖ አይደለም መታየት ያለበት። እሱ ስለጋረዳቸው፣ ስለደፈነባቸው፣ ልባቸውን ስላሸገው ካዱ አይደለም የምንለው። በመካዳቸው ሰበብ አላህ ቀጣቸው። የሂዳያውን በር ምን አደረገ? ዘጋባቸው። ግልጽ ነው። አሁን ልክ እንደ ሙሳ ህዝቦች ፈለማ ዛሁ አለ። መጀመሪያ ከነሱ ዘይግ ነው የተገኘ ያገኘው በሐቅ መንገድ የተዘናበሉ ልባቸውን ያጠመሙ ጊዜ አላህም አዛላሁ ቁሉበሁም ዳግም ወደ ሂዳያ ጎዳና እንዳይመጣ ልባቸውን፣ አዘነበለው። ያውቀዋላ ነገ እንደማይመለሱ እነዚህ ሰዎች እሚመለሰውንማ በር እንደማይዘጋ እንደሚመራ፣ ወየህዲ ኢለይህ መን አናብ ኢናባ ተውበት አድርጎ የሚመለሰውንማ አቀናለው አስተካክላለሁ ነው ያለው። ማጥመም ከሱ ዘንድ የሚመጣው ልብን መዝጋት ከሱ ዘንድ እንደ ቅጣት የሚመጣው መጀመሪያ ከኛ ዘንድ ምን ሲኖር ነው? እንቢተኝነት ሲኖር ነው። አላህ አንድ ኒዕማ ሰጥቶን ሂዳያም ይሁን ወይም የዱንያ ኒዕማ፣ ያንን ሂዳያ እሱን በሚያስቆጣ ነገር አጸፋውን ካልመለስን በስተቀር ተመልሶ ሊወስድ አይችልም። ማለት አያደርግም ነው። ኢነላሀ ላ ዩገይሩ ቢቀውምን ማ ቢቀውምን ሓታ ዩገይሩ ማ ቢአንፉሲህም። እኔ ለሰዎች የሰጠሁትን ኒዕማ አልቀይረውም እኮ ነው ያለው፣ አልወስደውም፣ አላነሳውም። ሓታ ዩገይሩ ማ ቢአንፉሲህም ሰዎች በውስጣቸው ያለውን ቀድመው እስኪቀይሩ፣ አለ። ምን ማለት ነው ሲባል አላህ አንድ ኒዕማ ከሰጠህ ጤና ሊሆን ይችላል፣ ሀብት ሊሆን ይችላል፣ እንደዚሁም ደግሞ ሂዳያ ሊሆን ይችላል። ትልቁም ኒዕማ እሱ ነው። አንተ ግን የሰጠህን ጌታ ከማመስገን ይልቅ ከካድከው፣ በተሰጠህ ኒማ እሱን ከመታዘዝ ይልቅ ካመዝከው እንዲህ የቀየርክ ጊዜ ሊያነሰው ይችላል ጤናውን በበሽታ ሀብቱን በድህነት ሂዳያውን በጥመት አንተ ግን ካልቀየርክስ በተሰጠህ አመስጋኝ ሁነ። እሱ በሚወደው መንገድ የምትገለገልበት ከሆነስ መቼም አልቀይርም ማለ ታዳ እነዚህ ልባቸው የተዘጉ ሰዎች ለምን ተለወጣ ሲባል ከነሱ በኩል አመስጋኝነት ታዛዥነት ቀረ፣ ከሀዲነትና አመፀኝነት ነው። የዛኔ ነው የሚያነሳው። ግልጽ ነው እንጂ ጌጌታችን ላይ ራሱ እንዲህ እያደረገ ቀድሞ ነገረኛ ማነን እሱ እንዲህ ለምን ይሰራልስ ምንለው እንደ ሐቂቃስ እስከሆነ የራሱ ንብረት ሁነን ሳለ ነገር ግን መጥፎ ሹባሀት እንዳይፈጥሩ እንድንጠነቀቅ ለማገዝ ያክል ነው። ግልጽ ነው። ስለዚህ እዚህ ቦታ ላይ ወኸለቀ ለሁማ አህለን ለነሱ ነዋሪን ፈጠረ ሲል አላህ ባሪያውን በማሰቃየት የሚደሰት አምላክ መሆኑን ለማሳየት አደለም። ከመነሻው እኮ አላህ ነገሮ